ጸሎታ ወበረከታ የሃሎ ምስለ ኵልነ ሕዝበ ክርስቲያን ለዓለመ ዓለም። ስማ ስማ፣ ጆሮ ያለው ይስማ። አስቸኳይ መልእክት መስከረም 28 2018 ከሌሊቱ ዘጠኝ ሰዓት የደረሰኝ መልእክት ነው። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለቅድስተ አርሴማ የሰማዕትነት በዓል በሰላም አደረሳችሁ አደረሰን። ዛሬ መስከረም 28 2018 አስቸኳይ መልእክት ይዤላችሁ መጥቻለሁ። በድጋሚ እንኳን አደረሳችሁ ላለሁ አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ አቤቱ ማረን፣ አቤቱ ይቅርበለን፣ አቤቱ ስለምትወዳቸው ቅዱሳን ሰማዕታት ብለ ማረን፣ ስለነ ቅድስት አርሴማ፣ ስለነ ቅዱስ ጊዮርጊስ፣ ስለነ ቅዱስ መርቆሪዎስ፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ እናት፣ ስለ ድንግል ማርያም ብለህ እራራልን፣ ማረን፣ ይቅርበለን ኢትዮጵያን ይቅርበል። ለዓለም ሁሉ ሰላም ስጥ አቤቱ። ጌታ ሆይ አትርሱን አስቡን ብለው በጸሎተ ማርያም የተማፀኑትን አባቶችን፣ እናቶችን፣ እህቶችን፣ ወንድሞችን፣ አገልጋዮችን፣ ልጆችን ሁሉ ባርክ። የሚያስቡኝን አስባቸው። የሚረዱኝን ተራጅ መልአክ እዘዝላቸው። ጌታ ሆይ ኢትዮጵያን ይቅርበል። በየሆስፒታሉ የተኙትን በእስር ቤት ያሉትን በጭንቅ በመከራ በየቦታው የወደቁትን አንተ በቸርነት አስባቸው። ህዝብህን አድን ርስትህን ኢትዮጵያን ባርክ። አምላክ የፈጣሪ ኢየሱስ ክርስቶስ ሆይ መንገድክን እንድትመራን ስርዓትን እንድታሰብረን ሰምተን ለመዳን ጸለየን ለመሰማት እንድታበቃን እንዲህ ብለን ቅዱስ ስምህን እናመሰግናለን። አቡነ ዘበ ሰማያት። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሚን። ወደ መልእክቴ ከመግባቴ በፊት ስለ ቅድስት አርሴማ ትንሽ ነገር ልበላችሁ። ቅድስት አርሴማ ቅድስት አርሴማ መስከረም መስከረም 29 ቅድስት አርሴማ መስከረም 29 ቀን አንገቷን የተቆረጠችበት በሃይማኖት ምክንያት ሰማዕት የሆነችበት ቀን ነው። በዚህ ቀን ነው እንግዲህ አንገቷን ተቆርጣ ሰማዕት የሆነችው። አንገቷን ስትቆረጥ አራት ነገር ከአንገቷ ፈስሷል። አንደኛው ደም ነው። ሁለተኛው ውሃ ነው። ሶስተኛው ማር ነው። አራተኛው ደግሞ ውሃ ነው። ስለዚህ አራት ነገር ከአንገቷ ፈሷል። በአራቱ ማዕዘን በአራቱ ማዕዘን ተባርካለች። በአራቱ ማዕዘን በረከት ይሁን ብሎ ከአንገቷ ፈሷል ማለት ነው። አልኪዳን የተቀበለችበት ነው እና በማቴዎስ ወንጌል ምዕራፍ በማቴዎስ ወንጌል ምዕራፍ 10 ቁጥር አርባ ላይ ተመልከቱ ጌታችን ኢየሱስ ክርስቶስ ያለውን ማንበብ ነው። አዎ በማቴዎስ ወንጌል ምዕራፍ አስር ቁጥር አርባ ላይ ነብይን በነብይ ስም ጻድቅን በጻድቅ ስም የተቀበለ የእኔን ይቀበላል እኔን የተቀበለ አባቴን ይቀበላል። በጻድቁ ስም ወይም በነቢዩ ስም ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ዋጋውን እከፍለዋለሁ ይላል። ስለዚህ ቅድስት አርሴማን ደግሞ ቃል ኪዳን በመስከረም 29 ቀን ቃል ኪዳን ስትቀበል ገልሽን፣ የጻፈ ያጻፈ፣ ያነበበ፣ የሰማ እኔ በሕይወት መጽሐፍ ስሙን በመንግሥተ ሰማያት እጽፈዋለሁ ብሏታ። ጧፍ፣ ዕጣን፣ ዘቢብ በዚህ ቀን በባልሽ ቀን ያቀረበውን እኔ በመንግሥተ ሰማያት ሕያው ቃል እሰጠዋለሁ ለዘላለም ያበራል። ቤተ ክርስቲያንሽን የሰራ ያሰራ እንዲሁም በዓልሽን በቅልብ በቅን ሐሳብ የሚያከብረውን አከብረዋለሁ። ሰማያዊት በሆነች በኢየሩሳሌም አዲስ ርስት አዲስ አገር የጽድቅ መንግሥተ ሰማያትን አወርሰዋለሁ ብሏታ በዚህ ቀን ለተራባ ያበላውን ለተጠማ ያጠጣውን በቅድስት አርሴማ ስም የመጸወተውን የመጸወተውን እሱን ምጽዋቱን እቀበለዋለሁ፣ ምጽዋቱን አሳርግለታለሁ። አዎ በፍርድ ቀን ገሃነመ እሳትን እንዳያይ ባህረ እሳትን በብርሃን ሰለገላ እንዲሻገር አደርገዋለሁ ብሎ ቃል ኪዳን ሰጥቷታል። የቅድስት አርሴማ ረዴትና በረከት በሁላችን ላይ ያሳድርብን። እንግዲህ እንደምታውቁት አርሴማ ባለችበት ንብ አለ። እዚሁም ሰገነት ይኸው እሷ ስትገባ አንድ ቀፎ ንብ ገብቶ ይኸው ቁጭ ብሏል እዛው መቅደስ እና ሰገነትም ገብቷል። እሷ ባለችበት ንብ አለ። ለምን ማርካን ገቷ ፈሷልና ስለዚህ ቅድስት አርሴማ ሰማዕት ናት። ቅድስት አርሴማ ለስጋዋ ሳይሆን ለነፍሷ፣ ስጋችሁን የሚገሉትን አትፍሩ ስላለ ስጋዋን ለአራዊት ነፍሷን ለመንግስተ ሰማያት ያበቃች የስጋ ቅድስናዋን የነፍስም ህይወት እረፍቷን የጠበቀች እናት ናት፣ ሰማዕት ናት። እና እናቶች፣ አባቶች፣ እህቶች፣ ወንድሞች ድሃ በመመጽወት ቅን ሐሳብ በማሰብ ገድሏን በማንበብ ንግሷን በማንገስ ለድሃ በመስጠት በጎ ነገር መልካም ነገር በማድረግ በዓሏን እንድታከብሩና የዚህ ቃል ኪዳን ተካፋዮች እንድትሆኑ እግዚአብሔር ይርዳችሁ። እግዚአብሔር ይርዳ። እሷ ካለች ው በገባህልኝ ቃል መሰረት ማርልኝ ብላ የምታስምር እናት ናት። የአቡነ ገብረ መንፈስ ቅዱስንም በሳምንቱ ስለማናነቅ የአቡነ ገብረ መንፈስ ቅዱስንም አብረን ነው የምናነቅሰው። የአቡነ ገብረ መንፈስ ቅዱስ ረድኤተ በረከት ይደርባችሁ። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ እንግዲህ አሁን በዚህ ከመስከረም ሃያ ስድስት እስከ ህዳር ስድስት ድረስ ዘመነ ጽጌ ወርሃ ጽጌ ይባላል። ወርሃ ጽጌ አርባ ቀን ስለሆነ ዘመነ ጽጌ በየዓመቱ ስለሚመጣ፣ ምናልባት ዘመነ ጽጌ ወራሃ ጽጌ ነሆን ጽጌ ጾም የሚሉ አሉ። ጽጌ ጾም አይደለም፣ ትርጉሙ ጽጌ ጾም የሚልም የለውም ቃሉ ራሱ። ጽጌ ማለት አበባ ማለት ነው። የአበባ ወራት የፍሬ ወራት ማለት ነው። አሁን ከአበባ ወደ ፍሬ ገብተናል። ስለዚህ እመቤታችን ከመስከረም 26 እስከ ዳር 6 ሶስት ዓመት ከስድስት ወር የተሰደደችበት፣ የተራበችበት፣ የተጠማችበት፣ የተንገላታችበት፣ ያለቀሰችበት ያ የሚታሰብበት ስለሆነ ሁላችሁም እግዚአብሔር ቢፈቅድላችሁ በዚህ በጽጌ በዘመነ ጽጌ ወይም በወረሃ ጽጌ ምዕመናን ያላቸውን አዎ እያዘጋጁ በዛን ጊዜ እንደተቀበሏት ማለት ነው። ለምሳሌ ርጎ እየቀዱ ወይፈኑን እያረዱ ሙክቱን እያረዱ የተቀበሏት አሉ። እምቢ ያሏትም አሉ። የከለከሏት አሉ። በጥፊ የመቷት አሉ። ስለዚህ በአሁኑ ወቅት ካህናት ማሕሌተ ጽጌ የሚል ስርዓት ተሰርቶላቸዋል። ካህናት ከምሽቱ ሶስት ሰዓት ጀምረው እስከ ጠዋቱ አስራ ሁለት ሰዓት ድረስ በዝማሬ የሚያድሩበት ማሕሌተ ጽጌ መል ተጽጌ ተሰርቶላቸው ላባቸው ጠብ እስኪል ቆመው ሲጮ ያድራሉ ማለት ነው ምዕመናን ደግሞ ጠዋት ለድሃ በመጽወት ለካህናት በመስጠት ያላቸውም ቤት ያፈራውን ነገር ምክንያቱም ጹሙ የሚል ነገር የለም ስጡ የሚል ነገር ነው ያለው ምጽዋት ነው አሁን የሚጠበቀው ጾም ከፈለጋችሁ ግን ቀደር ተጠምቃችሁ ንስሐ ገብታችሁ የንስሐ ማንም ሰው ሳያውቅባችሁ በንስሐ ልትጾሙ ትችላላ በንስሐ ልሰግዱ ትችላላችሁ። በንስሐ ልትሄዱ ትችላላችሁ። ግን በፍትሐ ነገሥት ወይም በህግ ሰባት አጽዋማት ነው ያላት ኦርቶዶክስ። ስምንተኛ አጽዋማት የላትም። ስለዚህ የፈቃድ ጾም ይቻላል። በፈቃድ ጾም የፈለጋችሁትን መጾም ይቻላል። ግን ንስሐ ገብታችሁ የንስሐ ስደት የንስሐ ጉዳይ ነው። በንስሐ ነው ከጾማችሁ፣ ከጸለያችሁ፣ ከሰገዳችሁ በንስሐ ነው። ስለዚህ ምእመናን የታዘዙት ምጽዋት ስጦታ ነው፣ የታዘዙት ካህናት ማህሌት ነው፣ የታዘዙት ይሄ ነው። ህጉ ይሄ ነው። አሁን አስቸኳይ መልእክቱ አጭር ነው፣ እነግራችኋለሁ። አስቸኳይ መልእክት መስከረም 28 2018 ከሌሊቱ ዘጠኝ ሰዓት የደረሰኝ መልእክት ነው። በዚህ በደረሰኝ መልእክት ላይ እንዲህ የሚል ነው። በአዲስ አበባ ከተማ በአዲስ አበባ ከተማ ከመርካቶ በታች አብነት አካባቢ ከመርካቶ በታች አብነት አካባቢ በርካታ ጅቦች በርካታ ጅቦች እርስ በርሳቸው ተፈልፍለው እርስ በርሳቸው ተፈልፍለው ጅቦቹ ከነ ልጆቻቸው ጅቦቹ ከነ ልጆቻቸው አካባቢውን ተቆጣጥረው ወደ አስፋልት እየወጡ ጡ እየወጡ ነው። ልብ በሉ ደግሜ ልንገራችሁ። በአዲስ አበባ ከተማ ከመርካቶ በታች አብነት አካባቢ በርካታ ዥቦች እርስ በርሳቸው ተፈልፍለው እርስ በርሳቸው ከፈለው ጅቦቹ ልጆቻቸውን ይዘው የአብነት አካባቢን ተቆጣጥረው ወደ አስፋልት እየወጡ ነው። ወደ አስፋልት እየወጡ ነው። ተጠንቀቁና ጸልዩ ተብላችኋል። ተጠንቀቁ፣ ጸልዩ ተብላችኋል። አው ጅቦቹ ወደ አስፋልት እየወጡ ነው። ተጠንቀቁ፣ ጸልዩ። አብነት አካባቢ ስማ፣ ስማ፣ ጆሮ ያለው ይስማ። መልእክቱ ይሄ ነው። ስማ፣ ስማ፣ ጆሮ ያለው ይስማ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰምተን ለመዳን ጸልየን ለመሰማት እንዲያበቃን የአምላካችን ቅዱስ ፈቃዱ ይሁን። ደህና አደሩ፣ ደህና ሁኑ። አመሰግናለሁ። ጸሎታ ወበረከታ ያሃሎ።